አነጋጋሪው አነጋጋሪው እና ወቅታዊ የጥቁር ገበያ የምንዛሬ የዋጋ ተመን በዛሬ ሁለት ስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? አሰላሙ አለይኩም ወረህመቱላ ወበረካቱ። ውድ ክቡራችሁ የኡስሚ ቤዝሬት ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም ትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። እንደተለመደው የአስራ አምስት ሀገራት የጥቁር ገበያ የምንዛሪ ዋጋ ዝርዝር የዋጋ ተመን ስንት የተዘረዘረ ይገኛል ጨመረ ወይንስ ቀነሰ ስለሚሉት ጉዳዮችና በንግድ ባንክ ስንት የተዘረዘረ እንደሚገኝ እንዲሁም በሀገራችን ካሉ ባንኮች ከፍተኛውን ዋጋና ከፍተኛውን ክፍያ እየሰጠ የሚገኘው ባንክ የትኛው ባንክ ነው ሙሉ መረጃና ሙሉ ዝርዝር ላደርሳችሁ ተከስቻለሁ ቪዲዮችን ላይክ ሼር አድርጉ አዲስ ከሆናችሁ ዌልካም ሰብስክራይብ በማድረግ የዶለ ምልክቱን በመጫን ቤተሰቡን ተቀላቀሉን። መረጃ አናዛዛም። በቀጥታ ወደ ጉዳያችን የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ድትኮን በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18130 ብር እንደሚሸጥና እንደ አሜሪካን ዶላር 181 ብር ከ30 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ዩሮን በተመለከተ ነው። የሶስት ሀገራትን መረጃ በጥቁር ገበያ ነግራችሁና ከዛም የባንኮችን እናያለን። ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 ዩሮ 20880 ብር እንደሚሸጥና 1 ዩሮ 208 ብር ከ80 ሳንቲም የተዘረዘረ ይገኛል። የስዊዝ ፍራንክን እናስከትላለን። 100 የስዊዝ ፍራንክ 22430 ብር እንደሚሸጥና አንድ የስዊዝ ፍራንክ 224 ብር ከ30 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ያደረገ ጽላ ያገኘነው መረጃ ያመለክታል። አሁንም ቪዲዮአችን ላይክ ሼር ማድረጋችሁን አትርሱ። ወደ ባንኮች መረጃ እንሸጋገራለን። በንግድ ባንክ አንድ አሜሪካን ዶላር 150 ብር ከ52 በአዋሽ ባንክ 150 ከ89፣ በሂጅራ ባንክ 151 ከ47፣ በአቢሲኒያ ባንክ 151 ከ32 እንዲሁም በዳሽን ባንክ 150 ከ50 በመዘርዘር ላይ ይገኛል። የአሜሪካን ዶላርን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። በዚህ 151 ከ47 በመዘርዘር ላይ ይገኛል። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ ወይም አንድ የስዊዝ ፍራንክ በንግድ ባንክ 184 ከ48 በአዋሽ ባንክ 181 ከ43 እንዲሁም በአቢሲኒያ ባንክ 186 ከ92 በመዘርዘር ላይ ይገኛል። ስዊዝ ፍራንክን በተመለከተ እንዲሁም በመቀጠል ዩሮ እናያለን። 1 ዩሮ በንግድ ባንክ 174 ከ23፣ በአዋሽ ባንክ 174 ከ13፣ በሂጅራ ባንክ 175 ከ91፣ በአቢሲኒያ ባንክ 175 ከ01 እና በዳሽን ባንክ 174 ከ59 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ሆኖ ተቀምጧል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 12860 ብር እንደሚሸጥና 1 ካናዳን ዶላር 128 ብር ከ60 ሳንቲም የተዘረዘረ ይገኛል። በመቀጠል ምናየው የአውስትራን ዶላር በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአውስትራን ዶላር 11,740 ብር እንደሚሸጥና እንዲያውም አንድ ዶላር 117 ብር ከ40 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የቻይና ዮኋን እናስከትላለን። 100 የቻይና ዮኋን 2550 ብር እንደሚሸጥና 1 ዮኋን 25 ብር ከ50 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 23760 ብር እንደሚሸጥ እና 1 ፓውንድ ስተርሊንግ 237 ብር ከ60 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በንግድ ባንክ 1 ፓውንድ ስተርሊንግ 194 ከ01፣ በአባይ ባንክ 197 ከ72፣ በአዋሽ ባንክ 198 ከ56፣ በሂጅራ ባንክ 203 እንዲሁም በአቢሲኒያ ባንክ 199 ከ54 እና በዳሽን ባንክ 203 ከ18 በመዘርዘር ላይ ይገኛል። የፓውንድ ስተርሊንግን በተመለከተ ከፍተኛውን ዋጋ ይሰጥ የሚገኘው ባንክ ዳሽን ባንክ ሆኖ ተቀምጧል። በመቀጠል ኳታር ሪያል እናያለን። 100 የኳታር ሪያል 4761 ብር እንደሚሸጥ እና አንድ የኳታር ሪያል 47 ብር ከ61 ሳንቲም የተዘረዘረ እንደሚገኝ መረጃው ያሳያል። በመቀጠል የሳኡዲ ሪያል እናስተውላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረ ገጹ እንዳስነበበ ከሆነ 100 የሳዑዲ ሪያል 4843 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ33 ሳንቲም የተዘረዘረ እንደሚገኝ መረጃ ያሳያል። ከ33 ያልኩት ከ43 በሚል ይስተካከልልኝ። እንዲሁም በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ13 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 40 ብር ከ26 ሳንቲም፣ በአዋሽ ባንክ 42 ከ76፣ በሂጅራ ባንክ 42 ከ77 እንዲሁም በአቢሲኒያ ባንክ 43 ከ02 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የሳዑዲ ሪያልን በተመለከተ አቢሲኒያ ባንክ ከፍተኛውን ዋጋ እየሰጠ ይገኛል ማለት ነው። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4941 ብር እንደሚሸጥና አንድ የኢማራቶች ድርሃም 49 ብር ከ41 ሳንቲም የተዘረዘረ ይገኛል። እንዲሁም በንግድ ባንክ ስንት የተዘረዘረ ይገኛል የሚለውን ስንመለከት አንድ የኢማራቶች ድርሃም 40 ብር 98፣ በአዋሽ ባንክ 43 ብር 69፣ እንዲሁም በሂጅራ ባንክ 43 ከ81፣ በአቢሲኒያ ባንክ 43 ከ59፣ በዳሽን ባንክ 41 ብር ከ06 በመዘርዘር ላይ ይገኛል። የኢማራቶችን ዲርሃም በተመለከተ ከፍተኛውን ዋጋ ይሰጥ የሚገኘው ባንክ ሂጅራ ባንክ ነው። በመቀጠል የምናየው ባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር ወቅታዊና እለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 48045 ብር እንደሚሸጥና ና አንድ ባህሪ ዲናር 480 ብር ከ45 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የኢንዲያን ሩፒን እናስከትላለን። 100 የኢንዲያን ሩፒን 202 ብር እንደሚዘረዘር ና አንድ የኢንዲያን ሩፒን ሁለት ብር ከ02 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የቱርኪ ሊሬ እንናያለን። 100 የቱርኪ ሊሬ 428 ብር እንደሚሸጥ እና አንድ ሊሬ 4 ብር ከ28 ሳንቲም የተዘረዘረ ይገኛል። ኩዌት ዲናር እናስከተል። 100 የኩዌት ዲናር 5913 ብር እንደሚሸጥ እና አንድ ኩዌት ዲናር 590 ብር ከ13 ሳንቲም የተዘረዘረ እንደሚገኝ አሁናዊ ጥቁር ገበያ መረጃም ያመለክታል። የጆርዳን ዲናር እንናያለን። 100 የጆርዳን ዲናር 25600 ብር እንደሚሸጥና አንድ ጆርዳን ዲናር 256 ብር እየተዘረዘረ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 47100 ብር እንደሚሸጥና አንድ የኦማን ሪያል 471 እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ አስነብበዋል። የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና እንዲሁም የባንኮች መረጃ ይህን ይመስላል። ለሀገራችን ሰላም መልካሙን ተመኘን። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። በሌላ መረጃ እስክንገናኝ፣ ወሰላሙ አሌይኩም ወረህመቱላህ ወበረካቱህ።